የተባረከ የተባረከውን ዘፍጥረት ምዕራፍ 22 ላይ ያለውን እግዚአብሔርን ቃለው ነው ማካፈላችሁ ላምብላችሁ። መጀመሪያ 22 ከቁጥር ዘጠኝ ጀምሮ እንደዚህ ላል። እግዚአብሔርም ወዳለው ቦታ ደረሱ። አብርሃምም በዚያ መሰውያን ሰራ፣ እንጨትም ረበረበ። ልጁን ይስሐቅም ማስሮ በመሰውያው በእንጨቱ ላይ አጋደመው። አብርሃምም እጁን ዘረጋ፣ ልጁም ያርድ ዘንድ ቢለው አነሳ የእግዚአብሔር መልአክ ከሰማይ ጠራና አብርሃምም አለው፣ እርሱም እነሆኝ አለ። እርሱም በብላቴናው ላይ እጅን አትዘርጋ፣ አንዳችም አታደርግበት። አንድ ልጅህን ለእኔ ያልከለከልክምና እግዚአብሔር የምትፈራ እንደሆንክ አሁን አውቄአለሁ አለ። አብርሃምም አይኑን አነሳ፣ በኋላውም እነሆ አንድ በግ በዱር ውስጥ ቀንዶች በዕፀ ሳቤቅ ተይዞ አየ። አብርሃምም ሄደ፣ በጉን ወሰደው፣ በልጁ ፈንታ መስዋዕት አድርጎ ሰዋው። አልከለከልክምና አትከለከልም። ምንድን ነው ያልከለከልከው? ምንድን ነው ያልከ እግዚአብሔር ጠይቆ፣ እግዚአብሔር ካንተ ዘንድ ፈልጎ፣ እግዚአብሔር ስጠኝ ብሎ፣ እግዚአብሔር ደጅህን አንኳክቶ፣ እግዚአብሔር ቤትህን አንኳክቶ፣ እግዚአብሔር አንተ ጋር መጥቶ ጠይቆ፣ ምንድን ነው ያልከለከልከው? እግዚአብሔርስ ምንድን ነው አንተን የማይከለክል አብርሃም? እንዴ ዘለው አንድ ልጅህን አልከለከልከኝምና። ምን ሁለት ሶስት አይደለም። 22 ከቁጥር 1 ጀምሮ የሚገርም እንደዚህ የሚል ቃል አለ። ከነዚህም ነገሮች በኋላ ይላል። ከነዚህም ነገሮች በኋላ ምን ማለት ነው? ምዕራፍ ምዕራፍ 21 ላይ አብርሃም ቤት ታላቅ ግብዣ የነበረበት ድግስ የተደገሰበት ምዕራፍ ነው። ምዕራፍ 21 ላይ በተወለደው ይስሐቅ ምክንያት ጡት በጣለበት ሰዓት አብርሃምም ይላል ድግስን ደገሰ ይላል። ጎረቤቶቹ ቤተ ዘመድ ተሰብስበው ከአብርሃም ጋር ልጆቻቸውን የተካፈሉበት ለአብርሃም ልጅ ሰጠው፣ አብርሃምን ጎበኘ፣ ሳራን አሳቀ እያሉ ብዙዎች ተሰብስበው እግዚአብሔርንም ያመሰገኑበት አብረው የበሉበት ትልቅ የሆነ የድግስ ምዕራፍ ነው። ምዕራፍ 21 ላይ በይስሐቅ ምክንያት ምስጋና የተደረገበት ሃያ አምስት ዓመት የተጠበቀው የተስፋው ልጅ ይስሐቅ የመጣበት ምዕራፍ ነው። ምዕራፍ ሃያ አንድ ዛሬ አውቃለሁ አስር ዓመት አምስት ዓመት አራት ዓመት ሶስት ዓመት አንድ ዓመት የተጠበቀ ተስፋ እጃችሁ ላይ ይገባል። ቤታችሁ ላይ ይገባል። ስልኮቻችሁ ላይ ይገባሉ፣ በኢየሱስ ስም ይገባሉ። 25 ዓመት በትዕግስት የተጠበቀው ይስሐቅ 25 አምስት ዓመት የተጠበቀው ይስሐቅ የተወለደበት ምዕራፍ ነው ምዕራፍ 21 ከዚያ በኋላ በሱ ምክንያት በናብራም ምስጋና የተዘጋጀበት ምዕራፍ ያ ብቻ አይደለም። የተስፋው ልጅ ይስሐቅ ሲመጣ ተስፋ የሌለው እስማኤል ቤቱን ለቆ የወጣበት ምዕራፍ ነው። መውረስ የሌለበት የማይወርሰው የወጣበት የሚወርሰው የገባበት ምዕራፍ ነው። ስለዚህ መጽሐፍ እንደዚህ ይላል፣ ከነዚህም ነገሮች በኋላ ይላል ምዕራፍ 22 ላይ ከየት ነገር በኋላ ከድግሱ በኋላ ከምስጋናው በኋላ መውረስ የሌለበት ከተሸነ በኋላ እግዚአብሔርም ይፈትነው ዘንድ አብርሃምን እንደዚህ ያለው ምን ይለው ዘንድ ይፈት ነው ዘንድ እኔ አንዳንድ ጊዜ እንደዚህ አይነት ቃሎች ልክ ሲወርዱ ከዛ በኋላ ቆመው አስተውላለሁ። ምክንያቱም ይፈትነው ዘንድ ከተባለ ንቃ። ነገ ከነገ ወዲያ ምን ሊሆን እንዳለ ይፈትነው ዘንድ ይላል። እግዚአብሔር መጣ ወደና አብርሃም ቤት ምዕራፍ ሃያ አንድ የምስጋና ምዕራፍ በተካሄደበት ቤት ምዕራፍ ሃያ ሁለት ላይ መጣና እንደዚህ አብርሃም አብርሃሙ ያለው የምትወደውን አንዱ ልጅህን ይስሐቅን። ማንን እስማኤልን አይደለም ልጅህን ቢለው እስማኤልን ይዞ ሊሄድ ይችላል። ካባረረበት ጠርቶ አሁን እግዚአብሔር፣ ጉዳዩ አንድ ነገር ነው። አብርሃም ታዞ መጥቷል። እስከዚህ ምዕራፍ አብርሃም እሺ እያለ እግዚአብሔርን እየሰማ እግዚአብሔርን እየታዘዘ መጥቷል። እስቲ አብርሃም ልጅ ከመስጠቴ በፊት ታዞኛል። ልጅ ከመስጠቴ በፊት ሰምቶኛል። ውጣ ስለው ወጥቷል። ሄድ ስለው ሄዷል። ወደማ አቀው ምድር እንኳን እሺ ብሎ ይመጣል። አሁን ደግሞ የተጠበቀው ልጅ ከሰጠሁት በኋላ ይታዘዘኝ ይሆን ብሎ መጣ። መኪና እስክትል ድረስ ታዘ ይሆናል። ቤት ስጠኝ እስክትል ድረስ 24 ሰዓት ቸርች መታ ጸለያ ቤቱ ከመጣ በኋላስ መኪናው ከመጣ በኋላስ፣ የሆነ ድርጅት ከከፈትክ በኋላስ፣ ኪስ መሙላት ከጀመረ በኋላስ አካውንት ከመሙላት ከጀመረ በኋላስ ብቻህን ሆነ 24 ተራራም ይሄድ ቤትም ሆነ መጸለያ ቦታ ሽንት ቤትም ጸልያል። አጃቢ ከበዛልህ በኋላስ ብዙ ሰው የሚታመነው ያጣ ቀን ነው። ብዙ ሰው የሚጸልየው የጎደለበት ቀን ነው። ከሞላልህ በኋላስ አብርሃም ጋር እግዚአብሔር መጣ። ይስሐቅን ከሰጠው ካሳቀው በኋላ ምን ያለ አብርሃም? አብርሃሙ ያለው የምትወዱ አንድያ ልጅ ይስሐቅን ይዛ እኔ ወደምልህ አንተ ወደ ወደምትለው አይደለም፣ ወደ ፈለግከው አይደለም። እኔ ወደምልህ ወደ ሞሪያ ምድር ይዘህ በምልህ ቦታ መስዋዕት አድርገህ ምን ብለው ሰው አለ። ይሰማሃል? ቤት ውስጥ አይደለም የጠየቀው፣ ሞሪያ ምድር አለው። ከዛስ እኔ በምልህ ቦታ አለው። እግዚአብሔር አብርሃም እሺ ታዘዛለው አይደል? ሳትሰጠኝ በፊት ታዝዤ ነበር። ይስሐቅ ሳይመጣ በፊት ታዝሽ ያለው ውጣ ስትለኝ ከእናት ካባቴ ቤት እሺ ብዬ ወጥቻለሁ። አሁንም ይስሐቅ መቷል አይደል? እሺ እታዘዛለሁ። አሜዚንግ፣ ትልቅ ውሳኔ። እግዚአብሔር ምናልባት አስር አመት ለፍተ ያገኘዋትን መኪና ስጠኝ ቢል ተሰጠው ይሆን? አትከለክለውም ይሆን? እግዚአብሔር አብርሃምን ልጅ ነው የጠየቀው። አንተ ጊዜህን ስጠኝ ሲል ተሰጠው ይሆን? ከ24 ሰዓት ውስጥ ሁለት ሰዓት በፊቴ ጸልይ ስትል ሲል ከልከውም ይሆን ወይስ ከልክለዋል? ብዙ ሰው ሁለት ሰዓት ፊቴ ላይ ሁን፣ ጠዋት አንድ ሰዓት፣ ማታ አንድ ሰዓት ጸልይ ሲለው አይጸልይም። እግዚአብሔር ጊዜህን እፈልጋለሁ፣ ልጄ ፊትህን እፈልገዋለሁ፣ ፊትህ ናፍቆኛል፣ ድምፅህ ናፍቆኛል፣ አንተን ልሰማ እፈልጋለሁ። ጆሮዎቼ አራቱም ሰዓት አንተን ሊሰሙ እያዘነበሉ ነው። ልሰማ ናፍቃለሁ፣ አንድ ሰዓት ስጠኝ ሲልህ፣ ሲጠይቅህ እሺ ካልከው አንተ በጓዳ ሺህ ብለ አንድ ሰዓት ሰጥተው የለ፣ በአደባባይ በህዝብ መሃል በሺዎች መሃል ያከብራል። በጓዳ አንድ ሰዓት ስጠኝ ያለ ቀን የከለከልከው ጊዜ ግን በአደባባይ ስትቆም፣ በህዝብ ፊት የምትናገረውን ስታጣ፣ ሞገስ ሲሸሽ፣ መስሪያ ቤት ሲገባ፣ ያየ ሲሰድብ፣ ያየ ሲተች፣ ያየ ሲኮረኩም፣ እግዚአብሔር ሆይ አታየኝም ብትለው በጠየቀ ጊዜ ከልክለዋልና ይከለክልሃል እርግጡ ነው የምነግርህ አብርሃም ልጅህን ሲለው እሺ አለ በማለዳ ተነሳና እንጨት ሰነጣጠቀ ይላል አዘጋጀ አዘጋጀና ሎሌዎቹ ጋ ሄደ የምንሄድበት ቦታ አለ ወደ ሞሪያ ምድር እንሄዳለን አህያውን አዘጋጁ ንቁ አላቸው ነቅቶ አነቃቸው ቀሰቀሳቸው አብርሃም ሎሌዎችን ያዘ አህያ ያዘ። በአህያው ላይ እንጨትን ረበር ጫነ። ይስሐቅን ያዘ። እሳት ያዘ። ቢላዋ ያዘ። ስሙ የየ መልክት ይስሐቅን ይዞ ሎሌዎችን ይዞ አህያውን ይዞ ወጣ ይላል። አሁን እየሄዱ እየሄዱ ሞሪያ የምትባለ ምድር ሲደርሱ አብርሃም ነቃ። እንደዚህ አለ። እናንተ አላቸው ሎሌዎቹን፣ እናንተ አህያውን ይዛችሁ በዚህ ምን በሉ። ይቆዩዋል እኔና ልጄ ግን፣ ሶስት ቀን ተጉዘው ነው የመጡት። ሶስት ቀን ከነበረበት ቤት ከሚስቱ ተለይቶ ልጁንም ከእናቱ ለይቶ ሲመጣ የተጓዘው አንድ ቀን አይደለም አንድ ሰዓት አይደለም። እግዚአብሔርን ታዞ እግዚአብሔርን ሰምቶ ሶስት ቀን ነው የተጓዘው። ኢየሱስ ሰማይን ሰምቶ አብን ሰምቶ ምድር ውስጥ የቆየው ሶስት ቀን ነው። ይስሐቅም ከእናቱ ተለይቶ ለመስዋዕትነት የወጣው ሶስት ቀን ተጉዞ ልክ ስፍራው ሲደርሱ ሎሌውን እንደዚህ አለው፣ እዚህ ምን በሉ ቆዩ፣ እኔና ልጄ አለ ለእግዚአብሔር ሰውተን እንመለሳለን። ጉዳዩ ከሎሌው ጋር አይደለም። እግዚአብሔር እግዚአብሔር ጉዳዩ ከአብርሃምና ከይስሐቅ ጋር ነው። አብርሃም ሎሌዎቹን እንዲ አለ፣ አህዮቹም እየጠበቃችሁ ቆዩ አለ። እናንተ ሸኝ እንጂ አድራሽ አይደላችሁም አለ በራያችሁ ጎዳና በህይወታችሁ ጎዳና ሸኚዎች እንዳሉ ታውቃላችሁ። ሸኚዎች ሲመለሱ አይታችሁ ተስፋ ትቁረጡ። እግዚአብሔር እንዳገለግለው ከለየን ጊዜ ጀምሮ ብዙ ሰው ተነስቶ አብሮኛ ይቻለው አብረን እስከ ሞታለን፣ ወንጌልን እንሰራለን ብለው ሁለት ስቴፕ ሄዱና ይመለሳሉ። ይሄ ቃል ከገንባኝ በኋላ ከዛሬ ሶስት ዓመት በፊት ይሄን ቃል ሜዲቴት ሳረግ እግዚአብሔር አበራልኝ። በህይወታችሁ ጎዳና እስከ ሦስተኛው ምዕራፍ እስከ ሁለተኛው ምዕራፍ የሚያመጧችሁ አሉ። ሳይፈልጉ ሸኝ ስለሆኑ ቻው ብለው ይለዩአቸዋል። እዩ አብርሃም ሎሌዎችን እዚህ ጠብቁ አለ። እናንተ በሚሰዋበት ስፍራ መድረስ አይጠበቅባችሁ ባለ ጉዳዩ እኔና ይሳቅ ራሱ እግዚአብሔር ነው። የመስዋዕቱ ባለቤት እግዚአብሔር ነው። የሚሰዋው ይሳቅ ነው። የሚሰዋው እኔ ነኝ ብሎ ሄደ። እነሱን አቆየ። በመንገዳችሁ አንዳንዴ መቆየት ያለባቸው አሉ። ታቃላችሁ። ከቤት ሊያወጧችሁ ይችላል። እስከ አንድ አመት፣ እስከ ሁለት ዓመት፣ እስከ ሶስት አመት አይዞ በርታ እያለ ሊረዳ ይችላል። ከዛ ሊመለስ ይችላል። በእነሱ ትኩረት ካይሳ ሸኝናቸው አድራሽ አይደሉም። ከዛ አቆያቸውና አብርሃም ልጁን ይዞ የሚሰዋበትን እንጨት አሸከመው። ቢላውና እሳቱን አብርሃም ያዘ፣ እንጨቱን ይስሐቅ ተሸከመ። ሄዱ ይላል መጽሐፍን፣ ይላል እግዚአብሔር ወዳለው ቦታ ደረሱ። ቀኝ እጅን ካፋክ እግዚአብሔር በል ወዳለው ቦታ መድረሴ በል፣ ግድ ነው በል። እግዚአብሔር ብሏልና እደርሳለሁ። ከልካዩ በል፣ ከመንገዴ ላይ በል፣ ተከልክሏል በል። ስሙኝ፣ እግዚአብሔር ወዳለው ቦታ ደረሱ። እየሄዱ እያለ ግን ይስሐቅ አንድ ጥያቄ ጠየቀ። የመሠዊያ ቢላዋ ይኸውና፣ እንጨቱ ይኸውና፣ እሳቱን አንተ ይዘዋል፣ እንጨቱን እኔ ይዤዋለሁ፣ ቢላዋን አንተ ይዘዋል፣ የመሥዋቱ በግ የት አለ አለው። የት አለ ሲለው አብርሃም እንደዚያ አለ። የመሥዋቱን በግ አለ ቅድም የሸኘሁት ሎሌ ያመጣዋል አይደለም ያለው። የመሥዋቱ በግ አለ ከቤት ይዤ እመጣለሁ አይደለም ያለው። የመሥዋቱን በግ ሰው ያለኝ፣ ሰው ያለኝ ራሱ እግዚአብሔር ያዘጋጀዋል ራሱ እግዚአብሔር ያዘጋጀዋል። አልከለከልክምና ይዘጋጅልሃል። ወይኔ አልከለከልሽምና ይዘጋጅልሻል። እግዚአብሔር ጠይቆሽ ከልክለሽዋል ወይ? ከከለከልሽው ትከለከያለሽ። ካልከለከልሽ ግን ጊዜሽን ትጭኛለች ትችለት ይህን ከሰጠሽው፣ በፊቴ ሁኚ ያለሽ ቀን በፊቱ ከሆንሽ፣ አገልጊኝ ያለሽ ቀን ካገለገልሽው፣ አስራትሽን ሲልሽ አስራትሽን ሲከሰጠሽው ገንዘብሽን እፈልገዋለሁ ሲልሽ ገንዘብሽን ከሰጠሽው፣ እርግጠኛውኝ በዚህ ዓመት በመሥሪያ ቤት ማንም አይቀድምሽ። ምክንያቱም ያልከለከልሽው ጌታ ያከብርሻል።